ትናንትና በአትሌት ገለቴ ቡርቃ ላይ በደረሰው ግፍና በደል ሁላችንም ማዝነን ልባችን ተሰብሮ ነበረ። ነገር ግን ዛሬ እጅግ ደስ በሚል መልኩ በአትሌት ገለቴ ቡርቃ ላይ ግፍና በደል ያደረሰው የቀድሞ ባሏ በአዲስ አበባ ፖሊሶች እጅ ከፍንጅ ተይዟል። እጅግ ልብ የሚያሞቅ ዜና ነው ይህ ዜና። የሕግ አካላቶች እንደዚህ ፈጣን ምላሽ ሲሰጡ በጣም ደስ ይላል። የኔ መልእክት ምንድነው? የህግ አካላት ለሁሉም ማዕከል በሁሉም የኢትዮጵያ ክፍሎች ፈጣን ምላሽ ይስጡ ለማለት ነው። ምክንያቱም በማዕከላዊ ኢትዮጵያ በሀዲያ ዞን እጅግ ለዘመናት የሀዲያ ሙስሊሞች በሀዲያ ጴንጦች እየተገፉ እየተበደሉ እየተጨቆኑ ነው። ሀዲያ ዞን ላይ ከሳሹ ጴንጤ ነው፣ ዳኛው ጴንጤ ነው፣ ፈራጁ ጴንጤ ነው፣ ምስክሩ ጴንጤ ነው፣ ፖሊሱ ጴንጤ ነው፣ አስተዳደሩ ጴንጤ ነው ሙስሊሞች ማጆሪቲው ጴንጤ ስለሆነ ጴንጤ ካልሆናችሁ በሰላም አትኖሩም፣ በገዛ መሬታችሁ ላይ መስጊድ አትሰሩም ተብሎ ካሁን በፊት ከ11 ዓመት ከ12 ዓመት በፊት አስታውሳለሁ። እድሜያቸው 80 ዓመት በላይ የሆኑ አዛውንት በገዛ መሬታቸው ላይ መስጊድ አሰርቷል በሚል ታስሮ ነበር። 13 ዓመት ያልሞላ ሆጻለች ታስሮ ነበረ። ሙስሊም ስለሆነ ብቻ ማለት ነው። ሐዲያ ዞን ላይ ሙስሊሞች በገዛ መስጊዳቸው መስገድ አይችሉም። ሰሞኑን በሐዲያ ዞን በአንለሞ ወረዳ ላይ ተማሪዎች ላይ ትምህርት ቤት ተቃጥሏል። ልብ በሉ፣ እስላማዊ ትምህርት ቤት መድረሳ አቃጥሏል። መድረሳ ውስጥ ተማሪዎች አሉ፣ የሚማሩ ህጻናቶች አሉ። ህጻናቶች ውስጥ እያሉ በላያቸው ላይ መድረሳ አቃጥለዋል። ሙስሊሙ ማህበረሰብ የሚገለገልበትን የሚሰግድበትን እምነቱን የሚያከናውንበትን ቤተ እምነትና በውስጡ የሚገኘውን የእምነቱን መጽሐፍ ቁርአንን አቃጥሏል። ነገር ግን ዛሬ የሀድያ ዞን ምናልባት የሚያነን ወረዳ ፖሊስ አይኑን በጨው ጥብ አድርጎ አላቃጠልም ብሎ ዋሽቷል። የሃዲያ ሙስሊሞች ሲወጡ ሲገቡ ይተፋባቸዋል፣ ይሰደባሉ፣ ይጨቆናሉ፣ በሃሰት ይከሰሳሉ። ይሄን ሁሉ የሚደረገው ለምንድን ነው? በቃ ሰልችቷቸው መጨቆን፣ ሰልችቷቸው መታሰር፣ ሰልችቷቸው መበደል፣ ሰልችቷቸው ጴንጤ ይሆናሉ በሚል ነው። የኢትዮጵያ ህግ ለሁሉም እኩል መሆን አለበት ለታዋቂ ሰው ብቻ ለሆነ አካል ብቻ ወይም አዲስ አበባ ብቻበት ኢትዮጵያ ላይ የኢትዮጵያ ህገ መንግስት ለሙስሊሙ ማህበረሰብ አይሰራም፣ በሚያሳዝን መልኩ። እርግጥ አትሌት ገለቴ ቡርቃ ኢትዮጵያን ያስጠራች የምንወዳት አትሌት ናት። ኦኬ ነገር ግን ሀዲያ ዞን ላይ ለዘመናት ሙስሊም እያለቀሰ ነው። ለዘመናት ሙስሊም እየተጨቆነ ነው። ለዘመናት እመኑኝ እንደ ሀዲያ ጴንጤ ሰይጣን እራሱ አይከፋም። ገጀራና አጣና ይዘው ነው ሙስሊሙን የሚያሳድዱት። በጣም ነው። ፓስተሮች ናቸው። የወረዳው አስተዳደር፣ የዞኑ አስተዳደር፣ አቃቢ ህጉ፣ ዳኛው፣ ፈራጁ፣ የሚከሰው፣ መስካሩ ጴንጤ ነው እንዳለ ተመሳጥረው፣ በቃ መግቢያ መውጫ እናሳጣቸው፣ ሲሰለቻቸው ጴንጤ ይሆናል። ሙስሊም በመሆኔ በቃ እየተበደልኩ ነው፣ የሚፈርድልኝ አካል ስለሌለ ከዚህ በደል የምወጣው ጴንጤ ሲሆን ነው የሚል አይዲዮሎጂ ሙስሊሞቹ ጭንቅላት ውስጥ ለማስገባት እየበደሏቸው ነው። በነገራችን ላይ በዚህ ተማሮ ጴንጤ የሆነ እንዳለ ታውቃላችሁ። ተማሩ በቃ መውጫ መግቢያ አቶ ምር ብሎት መቀበሪያ ቦታ የላቸው። መቀበሪያ ቦታ ይከለክላሉ። የሙስሊሞችን መቃብር ቸርች እንሰራበታለን እየተባለ ነው። የሀዲያ ጴንጤ ሰይጣንን ያስነቃል እና እባካችሁ ፍትህ፣ ፍትህ ለሙስሊሙ ማህበረሰብ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ህዝብ፣ ይህን ድሃ ህዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ፣ እህት ወንድም ያላችሁ፣ ምናልባት አንድ ልጅ አላችሁ። እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ አይተናል። በእናንተ እግዚአብሔር ይፍረድ። ኢትዮጵያውያን ግን ከጥፋት ተምረን እንመለስ። አመሰግናለሁ። አሉ ግን እንደዚህ አይነት ነገር ሪላክስ አድርገህ የምታወራው አይደለም። አይ ጀስት ወንት ቱ ኖው አይ ዶንት ወንት ቱ ታች ኤኒዋን ላይክ የማንንም ሰው ሃይማኖት መካት አልፈልግም። እዚህ ጋር እየነካውም አይደለም። ሁላችሁም እንድታቀ የምፈልገው ይህንን ነው። በመጀመሪያ ደረጃ የማንንም እየነካው አይደለም ግን ውስጤ ላይ የሚመላለሰውን ነገር መግለጽ እፈልጋለሁ። ገብቶብኝ ነው። እና ይህንን ማቁልቻ ነው ስለምፈልግ ነው። እና በጣም እየተቅበዘበዝኩ ነበረ። በጣም እስቲል ነው አሁንም ማለት ነው። እና የሆነ ሰው ገን እንዲያወረኝ ይፈልጋለሁ። በግልጽኝነት እስልምናን በጣም እወደዋለሁ። እና ዝግዛግ ነገር የለውም። የምታምነው ላይክ አንድን አንድን ብቻ ነው የምታመልከው፣ ምትገዛለት አንድን አካል ብቻ ነው። እና ላይክ አይ ዋንት ቱ ኖ ዘት እሱ አቶ ኢሞሽናል ነው የሚሆነውና እውነቱን ማወቅ እፈልጋለሁ። በጎን እንድትሆኑ ፈልጋለሁ፣ ምክንያቱም መሞትን ስላለ ማለት ነው። ላይክ መኖሩን ብቻ ሳይሆን መሞትን ስላለ፣ እኔ ደግሞ እየተቀበዘበስኩ ነው ው ግን ለዳ መራች በጣም አመሰግናለሁ። በውስጥ በአውራት ደስ ይለኛል፣ ምክንያቱም ስትላዝ አትመልስምና። ከጨረስሽ አንዴ ልናገር። አዳንጭነሽ ነው ሰው እውነትን መፈለግ ሲጀምር የሚሰማችው ስሜት ነው። በአንድ ጊዜ ብዙ አካሎችን ስትለምኑና ስትጠሩ የዛኔ ጥያቄ ሊፈጥርባቸው ይገባል። ይሄ ጥያቄ ካልፈጠረባቸው ወላይ ላዚም እንጃ አይምሯቸውን ለምን እየተጠቀማቸው እንደሆን አላውቅም። ሁላችንም ማለት ነው አንድ ፈጣሪን ብቻ መጥራት አለብን። ሌላ በፍጹም ማንንም ልንጠራ አይገባም። ከዚያ ከአንዱ ከፈጣሪ ውጭ ሌላን አካል እየተጣራ ያለ ካለ በቃ ራሱን ይፈትሽ። አንዱን አምላክ እዚህ ማርያምን የምትጠራ ከሆነ ገብርኤልን የምትጠራ ከሆነ ሚካኤልን የምትጠራ ከሆነ ኢየሱስን የምትጠራ ከሆነ እግዚአብሔር ሁሉንም ባንድ አስቡት። እንዳልሸው አንዱን ስጠራ እንደ ይቆታብኛል የሚል ሀሳብ፣ አዎ አላህ በቁርአን ላይ ይሄን አንስጠው፣ ለአንድ አካል የሚገዛና ለብዙ አካል የሚገዛ እኩል ለሆነ በፍጹም አይደለም። አንዱ ሲጠራ ሌላኛው በዚያ ነገር ላይ አምልኩን አምላክ እንዲጋራበት ማንም አይፈልግም። አምላክ ቀናተኛ ነው። ቀናተኛ ነው ሲባል በአምልኮ ተግባር ላይ ሌላ ማንም አካል ሊጋራበት አይፈልግም ገብቶሻል እዚህ እርሱን እየጠራች ሌላ እዛ ገብርኤልን መስጠሪ ከሆነ አምላክ በዚህ ነገር አይወድም ቻ ኢስላም ነው አንድና ብቸኛ የሆነውን አምላክ ብቻ እንድታመልክ ትልቅ ትኩረት አድርጎ የሚነግር በእስልምና ገብርኤልን መጠራት አይቻልም በእስልምና ሚካኤልን መጠራት አይቻልም እነሱን እንጠላቸዋለን ወይ ላ አንጠላቸውን በጣም እንወዳቸዋለን

ለገብርኤል እና ለሚካኤል እነዚህን የጠላ ሰው እኔ አምላካችሁ አላህ ለካህዲያን ጠላቶቻቸው ነኝ አለ። ከሀዲያን ብሎ ገለጻቸው። እነማንን? ገብርኤል እና ሚካኤልን የጠላ። እነርሱን መውደድ የእምነታችን መሰረት ነው። ነገር ግን እንወዳቸዋለን እንጂ እነርሱን አንጠራቸውን በፍጹም። ገብርኤል አንተ ጠብቀኝ አለለው፣ ሚካኤል አንተ ጠብቀኝ አለለው። መጠበቅ ይችላል አይችልም፣ እሱ ሌላ ጥያቄ ነው። አምላክ አላህ ስብሐነ ወተዓላ ሲያዘው ጊዜ ገብርኤልን ገብርኤል መጥቶ ሊጠብቅል ይችላል ገብታችኋል አይደል ያ ማለት ግን ይጠብቀኛልና እሱን ልለምነው ወይ ላ አይደለም አምላክን ነው የምንለምነው ምናልባት መጽሐፍ ቅዱስ አንብበሽ ከሆነ ጴጥሮስ ሰይፉን በመዘዘ ጊዜ ኢየሱስ ክርስቶስን ለመጠበቅ ወደ ሰገባ መልስ ካለው በኋላ እኔ ብፈልግ አባቴን ብለምነው የሰማይ ሰራዊትን መላእክትን የማይልክልኝ ይመስልሃልን አለው አየሽ መላእክቱን ነው በቀጥታ መጠየቅ ያለበት ላ አይደለም አባቴን በደንብ ነው አለ አይሽ የሚጠየቀው ማን ነው? አንዱ አምላክ ነው። መልአኩን አይደለም የሚያመጣው ጠብቅሽ ይችላል። አላህም ቃል በቃል በቁርአን ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን እንዳደረጉ ተመልከች። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም ይላል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እያስተማሩ ባሉበት ጊዜ ገና ሶስት መቶ አካባቢ ሳሉ የዛኔ እርሳቸው ማስተማር በጀመሩበት ዘመን ሶስት መቶ አካባቢ የመካ ካህዲያኖች እንዳለ ተሰባስበው በብዙ ሺዎች የሚቆጠሩ ሙሐመድና ተከታዮችን እንግደላቸውና እና እዚሁ በቃ እንፈጽመባቸው ሳይበዙብን። ከጊዜ ወደ ጊዜ የሚሰልም ሰው እየበዛብን ነው እና ብለው በቃ ይሄንን አወጁ። ስለዚህ ጦርነት ከአንተ ጋር እናደርጋለን ተዘጋጅ ብለው ነገሯቸው። ምንም አማራጭ የላቸውም። ነ ስ ላ ስልም ታወጀባቸው። ጦርነት ከራስ መከላከል ግድ ነው። የዛኔ የበድር ጦርነት ነው። በድር ይባላል። በዚያን ጊዜ ነቢያችን ሰለላሁ አለይሂ ወሰለምን ሊዋጓቸው በመጡ ጊዜ፣ እነዚህ ጠላቶች በብዙ ሺህ ነው የሚቆጠሩት። ሰይፍ ይዘዋል፣ መሳሪያ ይዘዋል፣ ፈረስ አላቸው፣ ግመል አላቸው። ብዙ መዋጊያ መሳሪያዎችን ተጥቃሟልተው መጡ። ነቢዩ ሰለላሁ አለይሂ ወሰለም እና ሰሐቦቻቸው ገና ሶስት መቶ ናቸው። ደካሞች ናቸው። በዚያ ላይ ሴቶች ናቸው፣ ሽማግሌዎች ናቸው፣ ወጣቶች እሱኖች ናቸው።

እንዲሁም የሰማይ ሰራዊት መላእክቶች አንድ ሺህ መላእክቶች መጡ። አንድ ሺህ ሰራዊት። ከዚያ በኋላ እነዚያ ከሀዲያኖች ተሸነፉ፣ ድል አደረጉ እነዚህ አማኞች። አሁን ለነገራቸው የፈለግኩት ምንድን ነው? መላእክትን አንጠራምኛ ገብርኤልን በቀጥታ አልጠሩም። ነብ ስ ላ ሰለም ሚካኤልን በቀጥታ አልጠሩም። ማንን የጠሩት? አንዱን አምላክ አላህን ተጣሩ።

ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ እመኑ ትድናላችሁ፣ ይሏቸው ነበር።